ሰላም ሰላም፣ ውዲያ ፎሚያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን ደህና ናችሁ። ጠፍቻለሁ፣ ዩቲብ ላይ ማለት ነው። ሊብ ላይ ነው እንጂ የምገባው ቪዲዮ ሰርች አላውቅም ነበረ። እና ያው ዛሬ ደግሞ ኢጃዛ ነኝ፣ ካወቃችሁ ኢጃዛ ነኝ። ስራ አልገባሁኝም፣ ስራ እየፈለኩኝ ነው። እና አንድ በባለፈው ያልኳችሁ ነገር ነበረ፣ ማነችቺ ብዙ ምናምን እያለች ምሰራሮች፣ ማለት ነው የሰው ህይወት በጥብጣ አሁን እንደገና እኔ ፕራንክ ነው የሱፒን እስከሚመጣ ድረስ ነው ምናምን። እና የእነሱን ትዳር እንዴት እንደምትመልሽ እናያለን። እንግዲህ የእውነት እኔ ኢትዮጵያ ብሆን ኑሮ አንገዝሽ ነበረ፣ መልሽ ሁሉ ማለት ነው እሱ እነዚህ ስራ ያገልኝ ነው ምናምን ቆዳ የቆዳ የእሱ ፒን መምጣት አለመምጣት አንቺን አይመለከትም። ሲጀመር አንቺ ስለ ራስሽ እንኳን ሳትሆኝ እኔ ሲጀምር መጀመሪያ ብያለው። ባለቤቷ አገር ቤት ነው፣ እኔ ስለማቅ ነው እኔ ስለማቅ ነው። በበት አልጥፈጥፍም ብላ ነው እንጂ ሲመታ ቁጭ አለች። ክፍለ ሀገር ነው ባሏ፣ ጌታ ምስክር ክፍለ ሀገር። እኔ በባለፈው አንድ ቪዲዮ ሰርቼ ነበረ፣ ቪዲዮን ስሰራ ተናግሬ ያለውኝ ባሏ አገር ቤት ነው ያለው። ከዛ ውጭ ሀገር ሆና ምናምን ነገር ያው ለሱ ነው የኖረችው ሙሉ ህይወቷን ማለት ነው። ከዛ ገባች፣ ወለደች ልጅ ከዛ በኋላ ከሱም ራስ አልወረደችም። ደግሞ የሌላ ሰው ትዳር ስለ ትዳር ነው እኔ አይደለሁም። እና ማን ነው አንቺ እንደዛ ገብተሽ ነገሩን ካበላሾች በኋላ እኔ አይደለሁም? ኧረ ይሄንን ትዳር እንዳፈረሽበት መልሰሽ ትገነቢያታለሽ እስኪ አቤት! ውሸት ምን ማለት ነው? ቆይ የሰውን ህይወት አበላሽቱ፣ ያንተ አይደለም ልጁ አውቄ ነው እና ድሮስ ታዲያ አዩን የቀመሰ አንቺ መቶ ሊነካሽ እንዲሽ በሰባ አራት ጭትራት እንዲህ አይነካሽ። አይገርምሽም? አወዛገብሽ እኮ ሰው። እኔማ አውቃለሁ። ምንም አልተወዛገብክም። አንቺ ግን አወዛገብሽ። ለዩቲዩብ ልሰሪ ነው ከስደት የገባሽው? እውነትሽን ነው እንዲሁም ማን ይሙት፣ አሁን ዩቱብ ሰርች ይኖራለ ብሎ ከስደት የሚመለስ ሰው አለ? እንዲሁም ሞኝ ናችሁ ማለት ነው። በምን አይዲያችሁ? ዩቱብ ማለት እኮ አይዲያ ያስፈልጋል፣ ታዋቂ ሰዎች ያስፈልጋሉ። ልክ እንደ አዩ ናት። ሲጀምር ሰው ያረገችሽ፣ እሷን ማመስገን ያለብሽ እኔ። ከዚህ ጋር እንዲስ እንዲሰመርበት ምፈልገው ማንም ማንም እየነካው አደለም አንቺን ብቻ ነው ምናከ። አንቺ ማነው ስምሽ? እኔ ስምሽን ራሱ ቄስ ሲጥረውና ማለት ነው። እንደ ልጁን አንገላታሽ፣ ህጻኑን ማንም ሰው እኮ ከትዳር ውጭ ይወልዳል። ምን ይላል ግን እንዳንቺ ልጁን እያንከራተተ ልጁ ምናምን አባት በልጁ የሚነግድ የለም። ጌታ ሆይ የእውነት ማንም ሰው ማለት ነው። እኔም ከትዳር ውጭ አግብቻ የለም የወለድኩት፣ ግን የልጄ ምናምን እያልኩ እንደዚህ ረ ረ ዩቲብ ከፍተን ኮሮኛ ውጭ የመጣ ነው እንጂ ዩቲብ ከፍተን ኢትዮጵያ አልገባንም። ምን ማለት ነው ጌታ? ነው ማለት የራሽ የራሱን ዩቲዩብ ነው እንጂ ያሳደኩሽ፣ የሱ ዩቲዩብ ነው የሚታየው፣ እኔ አይታይም። ከዚህ በላይ እንዴት ይታይልሽ ታዲያ? እንደውም ተመስገን፣ እንደው ተመስገን ራሱን። እኔማ ረንዷ ዩቲዩብ። አበሻ ስትባሉ ችግር አለባችሁ። ጌታ፣ አረ ተመስገን በይ። ሲቀጥል ደግሞ የሰው ትዳር ያበላሸችው እራስሽ ነሽ፣ ማንም ሰው አይደለም። አንቺ በህይወታቸው ከገባሽ ጀምሮ ሰላም አጡ። የሆነ ሰይጣንማ ይዘሽ ነው የገባሽው የየት ሀገር ነው ሀገርሽ? ከሱዳን ነው መሰል አስመጥተሽ እንትን ያልሻቸው እራሱ መተታም። እኔ መተታም ሰው እጣላለሁ፣ በጣም ነው የምጠላው። ሱዳን ይባል ነበረሽ አሉ፣ አረብ ሀገር ጌታን። አሁን ነው እየሰማሁ ያለሁት እኮ ሱዳኔ፣ ሱዳን ነበረሽ አሉ። አብሮ አንቺን የሚል ጣፈር ቢና ማለት ነው እላለሁኝ። እኔ እኮ ይህ አንተ ቢነስ ከሚመጣ ድረስ ነው ምናምን ዩቱብ በደንብ ካልሰራበት እኮ ፒን መጣ አልመጣ ያን ያክል እንትን ሌላ ስራ ካልሰራ የሰው ልጅ አለ አሉ። ቡታ ጅራዎች ይኖሩበት ዩቲዩብ ላይ ማለት ነው። ሌላው ታዩ ታዩ። እኔ ብዙ አታናብር ጌታ ነው እንደ አዩ ምርጥ ሰው የለም። ምርጥ ሰው ሰው ማለት አዩናት። እሷን ትተሽ እዛ ስለ አለቅላቂ የሰው አለቅላቂ እኔ ምንም አይመስለኝም። ዩቱብ ሰራው አልሰራው የትኛው ገንዘብ የለመድኩበት አንዱ ቢዘጋ በአንዱ ገባለሁ፣ በአንዱ አንዱ ቢወስዱ በአንዱ ገባለሁ። ምንም አይመስለኝም፣ ምንም አይመስለኛል ጌታ። እኔ ቢሰራልኝ ደስ ይለኛል፣ ብሰራበት ደስ ይለኛል፣ ባገኝበት ደስ ይለኛል። ግን ደግሞ ዩቱብ ከእኔ ጋር ያለው ችግር አለበት። ስለዚህ እኔ አሁን እንደዚህ ስተናገርኩኝ ችግር ምንም አይመስለኝም ጌታ ግን የሰው የሰው ባል እንደዚህ አድርገሽ ከነሱ ጋር አበጣብጠሽ እነማ ላይ አበጣብጠ አገር አገር ያውቃል እኮ አንቺ ቤት እነሱን አበጣጠሽ እንዳፈታሻቸው። የእውነት አንቺ የታወቅ እኮ ነው። እኔ አይደለም ክፍታፍ የሰው ክፍታፍ ምን ትላለች? ስንት ህዝብ ነው ያየሽ። እነሱ ባሌ ነው የልጅ አባት ነው ነ ውጭ ነኝ የሚገባኝ ቤት ውስጥ ምናምን ስትያን ነበረ። ደረቅ ድርቆሽ ማለት ነው ቋንጣ አፈር ቢል ነው ለልጅ ለአባታ ለበሽ ያለ ወደ ሀገር ቤት ላኪ ችግር የለውም። እና የሰው ትዳር አልጠበቅኩም አይባልም። በደንብ አድርገሽ ነው አንቺ በጥብጠሽ፣ አለቅልቃሽ የደፋሽው የሰው ህይወት ማለት ነው። እና ፈልግ ፈልጋ ሌላ ወንድ ላይ ፊጥ በይ፣ ከእሱ ጋር ወራድ በይ። እውነቴን ነው የምልሽ። እኔ ለባሏ ምናምን ብዬ አይደለም፣ አይ ዶን ኬር ስለባሏ ምናምን አይመለከተኝም፣ ግን በደህና ሰው ሰው ነው የገባቸው። እኔ ስንት ጊዜ ስንት አመት አብረን የሰራ ናቸው እንኳን ይቱ ማለት ነው። እኔ ወደዚህ ሀገር ስመጣ አይኔን እንኳን አለ ደውለው እንኳን በቃ መልካም መንገድ እንኳን አላሉኝም። እንደ አዩ ምርጥ ሰው አታገኙም። ጌታን ነው የምለችው። እኔ ማለት እኔ ያን ያክል ሰው ይስማልኝ ይወቅልኝ አልልም። ስለ ሰው ደግነት ፈጣሪ ነው የሚያውቀው። ደግሞ ወድቀት የምትወድቅ ሴት አይደለችም። ጀግና ናት። ከልብ ጀግና ናት። ቢፋቱም ልጇን የያዘችው እንደዚህ ያደርጋል። ድሮም እሷ ነች በቤተሰቧ፣ አሁንም እሷ ነች የያዘችው። እኔ ሌላ ነገር ለማውራት አይደለም። ማውራት ከፈለግኩ ደግሞ በደንብ የማወራው ግን እኔ አልፈልግም። በሰው ሕይወት ከባሽ አንቺ ባለጌ ስለሆንሽ ግን አምት እኔ መጀመሪያ ለምን እንደዛ ቴም አፋትሻቸዋል እኮ ተፋተዋል እኮ ሬዲ አሁን ተፋተዋል። አግቢዋ በቃ አግቢው ትኖሪያለሽ። ኧረ ጅል፣ የሰው ጅል እንዴት እንደምታናድቅ እንድታቂ ሆኖ ድሮ ማትመችኝም ነበር። አሁንስ ጭራሽ ደግሞ ባሰብሽ። የእውነት በዚህ ሳው ራሱ ኮሚኒቲ በጥሩ ነገር ብትመጪ እንረዳሽ ነበር፣ እንረዳሽ ነበር ነው የሚሉት አይደለ? አሁን ግን የሰው ቤት አበላሽ ተሻል የሰው ቤት አበላሽተሽ የሚረዳሽ ካለ የእውነት ገሃነም ቢገባል። ሌላ ምንም አልልም። ኪቶ ከፍቺ ነው ኪቶ ለመክፈት ነው። እና ለማንኛውም ብዙ ማውራት አልፈልግም ግን የሰው ህይወት አበላሽቶ እንደገና ያንተ አይደለም ማርያምን ምናምን ምናምን ሰው ስለማለም ማንም ሰው ማመን የለበትም የእሱ እንዳልሆነ እኔ ድሮ ማውቃለሁ። ምክንያቱም ስለማውቅ ማለት ነው። እና ግን አዩን የመሰለ ሰው አስከፍተች እሷ ምንም አስከፍተች ስለሽ ከትዳሩ አለያየተች ነው እንጂ ምንም የቀረባት ነገር የለም። አሁንም ሙሉ ናት፣ ድሮ ሙሉ ናት። ምንም ችግር የለውም። የእውነት እና እንደዚህ አይደረግም። መጀመሪያ ካነሻሸሽ በኋላ የእሱ አይደለም አልተ እና ምን አባሽ እሱ ሊነካሽ ነው እንዴ? አይ ያረከፉ ነገር እንዳታናገረኝ። መድኃኒዓለም አባት አንተ ጠብቀኝ። ሌላ ምንም ነገር አለ። ስለዚህ የሰውን ልጅ የሰውን ህይወት ለማበላሸት አትሩጡ። ይቅር ይበላችሁ፣ ይቅር ይበላችሁ። አንቺ ንስሐ ግቢ፣ መጀመሪያ ንስሐ ግቢ። የእሱ ፒን መምጣት ማንም ደስ ይለዋል፣ ማንም ሰው ማለት ነው ማንም ሰው ደግሞ፣ ምቀኛ ምቀኛ ነገር ነሽ። በጌታ ስም እኔማ ስለ አንቺ ስሰማ በጣም ገረሜ። የእውነት ምቀኛ የሆንሽ ከእሱ ጋር ስላወራሽ ዩቱብሽ ስለታየልሽ፣ እንደዛ ስላሰብሽ ነው እንጂ አይ፣ ምን አይነት ክፉ እንደሆንሽ ሰሙ ክፉ ክፉ የመጨረሻ ክፉ መድኃኒያ የሚሰራ ሽንስትሽ ሌላ ምንም ነገር አለልሽም። እኔ ስለማንኛቸውም አይመለከተኝም። ያወራው ስለ አንቺ ክፋት ብቻ ነው። የሰው ትዳር ስላበላሸሽ ብቻ ማለት ነው። ማንም ሰው ጀግና የሚባል ሰው ዩቲዩብ ከፈተና ገና አንድ ሺህ ወይም ደግሞ አምስት መቶ ሰብስክራይብ ስላለው ኢትዮጵያ ገብቼ እሰራለሁ ብሎ የሚገባ የለም። ስለዚህ ይቅር ይበልሽ መድኃኔዓለም። እና ለማንኛውም እኔን ይመስላል አስታርቂያቸው፣ እንዳጣለሻቸው አስታርቂያቸው እንደዛ ልሽ ፈልጌ ነው። ከዛ በተረፈ ግን በውሸት ማንም ምንም ማድረግ አይቻልም። ክፉ ነገር አትናገሪ እና ሰው አታናገሪ።

ችግና ስለሆነች እሷ መስራት የምትችለውን እሱ መስራት ይችላል። ስለዚህ በየትኛውም ስራዊ ስራ ይታይለታል። ዩቱብ ምንም ችግር ይሆን። አንቺ እንደዚህ ሰ ስለዘላበርሽ ያልሆነ ልጅ ልዩ ነው ብለሽ ስለመጣሽ አይደለም። አደለም ምንም ቢሆን ትንሽ ጊዜም ቢሆን እኮ ሰው እሱ ባለጌ እንዲደረግ አድርገሸዋል እንጂ ነው እንዲባል አድርገሸዋል። እኔ አንዳንዴ ዝም ብዬ ሳስበው ይገርመኛል። አንዳንድ ነቀርሳ ሰዎች ማለት ነው። እኔ ሰው ሰው እንዲታረቅ ክፉ ነገር ውሸት ዋሽቶ ያስታርቃል። አንቺ ደግሞ የውሸት በውሸት አጣላሽ ሰው ፈጣሪ እዛ ሄጅ እና በሽን ጠፍጠፊ፣ ሀገር ቤት ግቢ እና እሱ ነው የሚሻልሽ ገጠር ነው ብላለኝ ብለሽ የመጀመሪያ ተናገር ያለ ዩቲዩብ ስሰራ ሄችሲ ልዩ ባሏ ሀገር ቤት ነው ምላል ብዬ ነበር። ሄጅ ስለማውቅ ነው ባላቅ ኖሮ እኔ ስለሱ አላወራም። አሁንም ያለውን ነገር ሳወራ እውነት ይሄን ነው እውነት። ክፉ ባለጌ፣ የሰው ክፉ ስድ ስድ አለች።